ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ያለሁላችሁ እንግዲህ ቤተሰብ በጥሩ ነገር ነው ዛሬ የመጣሁት ማለት ነው። እሱም ምንድን ነው፣ ያው እንደምታውቁት እንግዲህ ዜድና ዴዚ ችግራችንን ፈተናል ብለው አንድ ላይ መጥተዋሉ። ማታ ላይ አንድ ላይ አብረው ሲጫወቱ ነበረ። ምናምን ምናምን፣ ደስ ይላል፣ በጣም ደስ ይላል። እንግዲህ ቤተሰብ ምንም ማድረግ አይቻልም፣ አይደለ እኛ በእርግጥ ያው ዴዚን ስለምንወዳት ያ ነገር ለዴዚ ስለማይገባት የሆነው ነገር ልክ ስላልነበረ ያው ይቅርታ ተጠይቅ ነው የዴዚን ወዳ ልጆች ሲሉ የነበረው እኛ እንግዲህ ምንም ማድረግ አንችልም። ማድረግ ያለብንን አድርገናል። መስማማታቸው በጣም ደስ ይላል። መስማማታቸው ደስ ይላል ምናምን። ግን ዴዚ ምስኪን ልጅ ናት። ባይዘዊ እንዳሏት ነው ያሏትን ነው የምታደርገው ና እኔ ምንም አልልም እውነት ለዴዚ የምመኝላት እውነተኛ ወዳጅ ፈጣሪ እንዲሰጣት ነው ለጥቅም ለምናምን ብሎ የሚቀርባት ሳይሆን እውነተኛ የእሷ ነገር የሚሰማው የእሷ ነገር የሚቁርቁረው እውነተኛ ወዳጅ እውነተኛ ጓደኛ ፈጣሪ እንዲሰጣት ነው የምለምነው ጸሎቴም ሁሌ የሚያ ነው እና ፈጣሪ እውነተኛ ወዳጅ ይስጣት የእውነት በቃ ይህን ነው ማለት የምችለው ደስ ይላል እንኳን እና ይሄ ዴዚን አንቺ የሚያስደስታት ከሆነ እኛ ምንም ችግር የለብንም። ከዜድ ጋር እኛ ፈተናል፣ እኔ በበኩሌ ፈትቻለሁ። ከዚህ በኋላ ምንም ነገር አልልም። ማለት ያለብኝን መናገር ያለብኝን ተናገር ያለውኝ። ከዚህ በኋላ እኔ ምንም ሀሳብ አስተያየት አልሰጥም። ቤተሰብ እናንተም የዴዚ ወዳጆች ብትፈቱ ይሻላል። ምክንያቱም ያው ዞሮ ዞሮ እነሱ አንድ ላይ መተዋሉ ምናምን ሰላም ወርዷል። ስለዚህ አያገባንም ከዚህ በኋላ እና ከዚህ በኋላ እንደዚህ አይነት ነገር ባይለመድ በጣም ጥሩ ነው። ማንም ሰው መቶችን ልጅ ዲስሪስፔክት ማድረግ መናገር አይችልም። ስለዚህ የሆነ እንትም ለጥቅም ብቻ ባይሆን እሷ የምንቀርባት መልካም ነው። የእውነት የሷ መነካት ሊሰማን ይገባል። ለሌላም ጊዜ ኦልሬዲ ይሄ የሆነ ሆኗል፣ አልፏል። ዋናው እሷ ደስተኛ ዴዚ ደስተኛ መሆኗ ነው። እኔ ሁሌም እሷ ትላለች። በእርግጥ ትላንትናም ከትላንት ወዲያም ስትል ነበረ። ጸብ አልፈልግም ስትል ነበር። ያው እሷ የቋንቋም ችግር ምናምን ስላለ ነው። እኛ ደግሞ ለእሷ በማሰብ ነው። የዴዚ አድናቂዎች ወዳጆችን በዛ ልክ ሲናገሩ ተናዶ የነበረው ለእሷ በማሰብና ያ አይገባትም በማለት ነው እና ደስ ይላል የእውነት እንኳን ታረቁ። ታርቀው አንድ ላይ መምጣታቸው በጣም ደስ ይላል። ከዚህ በኋላ እንደዚህ አይነት ነገር ባይደገም መልካም ነው። ምክንያቱም ዛሬ የሆነ ሰው ሲናገር የሆነን ሰው ካየ የሆነ ሰው መጥቶ ሌላ ሰው ነው እንደዚህ አፉን የሚከፍተውና፣ በውስጥ ችግራቸውን እንዲፈቱ ቪዲዮ ሰርቼ ነበረ። እኔም አሌክስ አስማምቷቸው ከሆነም በጣም ደስ ይላል። ችግራቸውን ፈተው መምጣታቸው ደስ ይላል። በቃ ፍቅር ያሸንፋል ሁሌም ግን፣ እኔ በጣም ነው የምታሳዝነ እንደዚህ የእውነት በቃ ያም እንደዚህ አድርጊ ሲሏት ትሆናለች፣ እንደዚህ በይ ሲሏት ትላለች። እና በጣም ምስኪን ናት የእውነት በጣም በቃ የምታሳዝን ልጅ ናት። በራሷ መወሰን እንዳትችል በራሷ መወሰን አሉ ላትችልም አሁን ላይ እና እኛ ቋንቋ ስለሚገባን ነው እየተሰማን ገባችሁ? ልጅ ደግሞ ብዙ ቋንቋ አትችልም። ለዛ ነው። ኤኒዌይ የሆነው ነገር ሆኗል። ዜድም ከዚህ ጊዜ በኋላ እንደዚያን ነገር ባይለመድሽ መልካም ነው። ኦኬ እቺ ልጅ ቋንቋ አይገባትም ምናምን ተብሎ በዚህ ልክ ዲስሪስፔክት ስትደረግ ዝም ማለት የለብሽም ከዚህ በኋላ ላለው ነገር ትምህርት ይሆንሻል ብዬ ተስፋ አደርጋለሁ። ዴዚ እንኳን እንዲ ሊናገሯት አይደለም፣ እንዲ በስስት ነው ላ የምናያት እኛ። በጣም ነው የምንወዳት። እኛ የእውነት ወዳጆቿ ነን። ኦኬ ስለዚህ ደስ ይላል። እንኳን ችግራችሁን ፈታችሁ፣ እንኳን ታረቃችሁ እና ደግሞ ዜድ ዳር ቀራችሁ አጨብጫቢዎች ምናምን ስትሳምች ይሻሉ። እኛ እኛ ዳር አልቀረንም። ምንም ዳር የሚያስቀር ሲጀመርም አልገባንም፣ ሲቀጥል ዳርም አልቀረንም። እየተናገር ነው ሪያሊቲን ነው አንድ የምንወዳት ልጅ ሚዲያ ላይ እንደዛ ስትደረግ ማንም ሰው ሌላ ሰው ቢሆን አንቺን ብትሆኝ ከሁሉም ሰው ጋር እንደዛ ምትጣዩ ሲነኩሽ ስለምትመልሽ ነው አደለ እች ልጅ ለራሷ መናገር ስለማትችል እኛ ነው ልክ አይደለም፣ የሆነው ነገር ልክ አይደለም። ይቅርታ ትጠይቅ አለን እንጂ ዳር ቀራችሁ፣ ተዋረዳችሁ፣ አፈራችሁ፣ ተሳፈራችሁ፣ ምናምን የሚያስብን ነገር የለም። ነገም ከነገ ወዲያም እስከ መጨረሻው ዴዚ ከተነካች ሁሌም ከዴዚ ጎን ነን። ሁሌም አሁን ብቻ አይደለም። እስከ መጨረሻው ዴዚ ሚዲያ ተጠቃሚ እስከሆነች ድረስ ማንኛውም ሰው መቶ እሷን ቢናገራት እኛ ሁሌም ከዴዚ ጎን ነን። ማንም ሰው እሷን ተናግሮ ሚዲያውን መጠቀም አይችልም። ከሚዲያ ብን ብሎ እንዲጠፋ ነው የምናደርገው። እና ምንም ዳር ቀራችሁ አጨብጫቢዎች፣ ምናምን ተብሎ የሚያስነገር የለውም። አይኖ እናንተ ፋሚሊ ናችሁ ምናምን ምናምን ሲቀጥል አንቺን አልተናገርንም። እኛ የተናገርነው ተሳዳቢዋ ነው። ተሳዳቢዋ ያደረገችው ነገር ልክ አይደለም። ይቅርታ ትበል ነው እንጂ አንቺን አልተናገርንሽም። ስለዚህ እንደዚህ ማለቱ ብዙም አስፈላጊ መስሎ አይታየኝም። ዞሮ ዞሮ ግን ሰላም መውረዱ ጥሩ ነው። እውነት እኔ ደዚ አይዶ እኔ ጽፌላታለሁ በኢንስታግራም ጽፌላታለሁ። በጣም ብዙ ነገር ነው የጻፍኩላት። ትያው አትያው ባላቅም ትናንትና በጣም ብዙ ነገር ጽፌላታለሁ። የእውነት አንዳንዴ ሰዎች ብቻችንን ብቻችን መሆናቸውን አይተው ብዙ ነገር እንትን ሊጠቀሙብን ይመጣሉ እና እግዚአብሔር ይጠብቃት፣ የእውነት እመቤት ማርያም ትጠብቃት። እውነተኛ ወዳጅ በምንም አይነት ሁኔታ ውስጥ ሁሌ ከጎኗ ልክ ቲክቶክ ላይ እንዳሉ አሁን እኔ የዴዚ ፈኖች አድናቂዎች በቃ ይለያሉ። ስትሰደብም፣ ስትሞገስም፣ ምንም ስትልም ሁሌ ከአመት እስከ አመት ወዳጆቿ ናቸው። በጣም ነው የሚገርመኝ። ምንም አይነት ነገር ቢመጣ ሐሳባቸውን አይቀይሩም። ሁሌም በሚመጣው ነገር ከዴዚ ጎን ናቸው። በምንም አይነት ሁኔታ አንድ ቀን ወደ ኋላ ሲሉ እኔ በዴዚ ጉዳይ አይቻቸው አላቅም። እና እንደዚህ አይነት ወዳጅ፣ የልቡ ወዳጅ፣ የእሷ ህመም፣ የእሷ መጎዳት የሚሰማው ትክክለኛ ጓደኛ፣ እሱ ፈጣሪ ይስጣት የእውነት ይሄ በጥቅም የማይገዛ በእውቅናዋን ፈልጎ የማይቀር በቃ ትክክለኛ የሴት ጓደኛ ጓደኛ ስላችሁ ደግሞ የሴት ጓደኛ ነው፣ ፍቅረኛ ምናምን ሳይሆን የሴት ጓደኛ። እንደዚህ በዙሪያዋ አሌክስ፣ ፍቅረኛማ አሌክስን የመሰለ ሰው ሰጥቷታል። ፍቅረኛ ሳይሆን ላይክ በዙሪያ አለ አይደለ? ይሄ ጓደኛ ምናምን እንደምንቀርባቸው ሰዎች እንደዛ አይነት ሰዎች ለማለት ፈልጌ ነው። እና መልካም የሆነውን ሰው እግዚአብሔር ይስጣት፣ እውነት ዙሪያዋን ሁሉ በመልካም ሰዎች ይክበብላት ፈጣሪ። እሷ መልካም ነገር ነው የሚገባት። በጣም ምንም በቃ የማታቅ ናት። ምንም ተበድላ ተሰድባ እንኳን ምንም ማለት በቃ ኢግኖር ኢት ሶ ኬ የምትል ልጅ ናት እና እኔ ምን አይነት ልብ እንዳላት አንዳንዴ በጣም ይገርመኛል። የእውነት የዴዚ ልብ ይለያል እና የእኔ ቆንጆ እኛ በጣም ነው የምንወድሽ። ሁሌም ሁሌም ከአንቺ ጎን ነን። ምንም አይነት ነገር ቢመጣ ብንሰደብ፣ ምንም ብንባል የመጣውን እንቀብላለን። በአንቺ ጉዳይ ሁሌም ስትነኪ ከጎንሽ ነን፣ ብቻሽን አይደለም። እኛ ደግሞ እንወድሽ አለን፣ በጣም ነው የምንወድሽ ምናከብርሽ። እውነት የዴዚ ወዳጆች ትለያላችሁ። በጣም ነው ያስገረማችሁኝ። በዚሁ ቀጥሉበት። መቼም ቢሆን እኛ ዴዚን አናስነካትም። አህ ይህን ነው ማለት የምፈልገው ዴዚና ዜድ ምናምን ያው ያለው ነገር ፊክስ በመደረጉ ምናምን ጥሩ ነው፣ ደስ ይላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ።